ሁለት ሲመጣ የኛው ተከፈተ፣ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ፣ ቢላ ማለት ነው። በሱ ይፈቀፍቀዋል፣ ፀጉሬን ማለት ነው። እዚህ ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ፣ እንደ ምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይሄን ማህፀሪ ከተጨቀጨቀ በኋላ ምን ማለት ነው። ምንሆን ግን ምንድን ነው? በስድስተኛ ቀን ቀና ብዬን ስስል ምንም ነገር የለም ከጎኔም ርሳለ ከጎኔም ልጅ ተሬ ትላለች በቃ ከእሷ የተሻልኩ ስለሆኑ የለበስኩትን አረቄን ልብስ ሙልጭ አርጌ አውልቄ አሰርኩት ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድን ነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ እየተላቀስ ርያል በቃ እርቃንሽን ሆነሽ በጣም የሚያሳዝን ነው ቁምጣ ነበረች ቁምጣ እንደ ማያላ ስለብሰኛ ለቁስሉ ማለት ነው እንዲህ ክፍቱን አድርጌ፣ ልብሴን ግን ሙሉ ቃኔ ለእሷ ለብስኳት የለብስኳት አንድ ቀሚስ ነበር፣ እና በቁምጣ ቁምጣ ከስር ለብሼ ነበር። የለብስኳት ልብስ በቁምጣ የመከለ ማሰረ አልቻልኩም፣ አውልቄ ሁሉ መከራሉ ሙሉ ደም ማለት ነው። ከዚያ በሷ አሰርኩና ይውጥት ይውጥት ኩሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲት እያንዘላዘሉ እንትን ብለው እንደዚህ ተሸክሞ እያንዘላዘሉ ይዘዋት ይሄዳሉ።

ከዚያ የርጉኛ እጉኛእርጉኛ አላቃዋርትኛ ሀገሩ እየ እንዳልጠየቅ ምኑን ልጠይቃቸው? በቃ ውስጤ ተጨነቀው። ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዚያ አባቴ ተማሪ ነበርኩኝና፣ ልብሴን አጋጣሚ ልብስ ለብሼ እንጂ ሌባ ወስዶብኝ ነው፣ እባክህ ግዛልኝ አለኝ አልኩ ስለው ሀምሳ ሀምሳ ብር ሚላ ሳናገኝ ከእሱ ላይ ሀምሳ በቀጋ ካፍሎ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 በቃ ሳለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርስቲው ትምህርት ቤቱ ፊት ለፊት እንደ ኢንፌክሽንም ፈጥሯል መሰለ። ብዙ ቀንም ስለቆየው ስድስት ቀን ማለት ቀላል አይደለም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 እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ ስለዚህ ስል ቅድስተ ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኝ፣ ለ50 50 ብር ተሰጠችኝ። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ነው ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንደው የት ልሄድ ብለሽ አልኳል የት ልሄድ ብለሽ ስላል አይ እንደዚህ ማ ከሆነ ክኒል እንትን ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ ማርሽ የሰጡሽ ስሻ ደረጉ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስለ ከጎነሽና አለን ብላ መድኃኒቶችንም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 ሴት በጣም ከባድ ነው። ልጁም ከፍ እያለ ሴት ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር፣ በቃ ድክም ድክም ይለኛል። ወስደው የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን ይኸው፣ እነዚህን ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድሃኒት አለኝ መርፌ አለኝ ይህን ነገር ነው እየወሰድኩ ያለሁት እና ይህን መድሃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል የምበላው የምጠጣው የለም የምታየው ነው ደረቅ ኮቾሮ ነው አሁን ቅድም እንደውም ሳዘጋጅ ነበር ኮቾሮ እዚህ አለኝ ዘፍዝፌ ነው የት ነው እየበላ ያለሁት አሁን የራስ በራስ ብሏል ዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ ልታስተ እያዘገጃጃችሁ ያለ የዘፍዝፍ ማለት የዘፍዝፍ ቃለ በኋላ ለልጅ ምንድነው ፍትፍት አርጄ እሱ የሚበላት ነው። ሙዝ ምናምን እገዛለታለሁ አለው ብስኩት መጠለያ ያስፈልገኛ። አሁን ያለበት ስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር ወደ ሶስት ወር አለፈው ነው ብቻ ቃላት የለኝም። በቃ የድረሱልኝ የምለው አንድም በቃ ወደ ፍትስ ምን አይነት ህይወት ነው የሚኖረው? ምንድነው ማድርገው? ነት መናገር በጣም የራበኝ ነው በቃ ራሱ።